sea... በስመ አብ ወልድ ወመንፈስ ቅዱስ አዱ አምላክ አመተ ስው ለሚያዚያ በዛት ይለት አይረፍ አብ ቅዱስ ዘሲማስ ቀሲስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ዘጠኝ በዝች ቀን የከበረ ቀሲስ ዘሲማስ አረፈ። ይህን ጻድቅ ከፍልስጤም ሰዎች ወገን ነው። ወላጆቹም ደጋጎች ክርስቲያኖች ናቸው። ይህንን ጻድቅ በወለዱት ጊዜ አምስት ዓመት አሳደጉት። ከዚያም የቤተ ክርስቲያን ትምህርትን የሃይማኖትንም ምስጢር ሕግና ስርዓትንም እያስተማረ እንዲያሳድገው ለአንድ ሽማግሌ መምህር ሰጡት። ያ ሽማግሌም ተቀብሎ ልጁ አደረገው። ትምህርቱንም ሁሉ አምላካዊ ጥበብ ሃይማኖትንም አስተምሮ ለመነኮስ ለአመነኮሰው ዲቁና መሾመው በበጎ ስራ ማደገ ትሩፋት መስራትንም አበዛ። እግዚአብሔርንም ሁልጊዜ ያመሰግነዋል። በቀንና በሌሊትም መጻሕፍትን ያነባል። ሥራ ሲሠራ ሲበላም ቢሆን ሁሉ ሁልጊዜ ከአፉ ምስጋናዎችን አያቋርጥም። በዚያ ገዳም አርባ አምስት ዓመት በተፈጸመለት ጊዜ ቅስና ተሾመ። ተጋድሎንም ጨመረ። ከዚህ በኋላም እየተጋደለና አገልግሎት በመጨመር በቅስና ሹመት አስራ አምስት ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርሱ በገድሉ ከፍ ከፍ እንዳለ ተቃራኒ ጠላት ዲያብሎስ በልቡ ክፉ ሀሳብ አሳደረበት። በልቡም ከበጎ ስራ እኔ ያልሰራሁት የቀረኛለን ይል ጀመር። ነገር ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ አልተወው፤ መልአኩን ልኮ በዮርዳኖስ ወንዝ አቅራቢያ ወዳለ ገዳሚ ይሄድ ዘንድ እንጂ ያ ጊዜም ተነስቶ ሄዶ ወደዚያ ገዳም ደረሰ። በገድላቸው ፍጹማን የሆኑ እውነተኞቹን አረጋውያንን አገኘ። እርስ በርሳቸው እንደሚያንስ አወቀ ወደ እርሱ በዓለም ውስጥ ኖረ የኖረውም ስለዚህ ከእርሱ ይሻላሉ። በዚያ ገዳም ከእርሳቸው ጋር ኖረ ብዙ ዘመናትን አብሯቸው ሲጋደል ኖረ። ለዚያ ገዳም መነኮሳትም ልማድ አላቸው። ታላቁ ጾም በደረሰ ጊዜ መጀመሪያውን አንድ ሱባኤ በአንድነት ይጾማሉ። በቅድስት እሁድ ስጋውንና ደሙን ይቀበላሉ። በማግስቱም ሰኞ ጠዋት ሀያ ስድስተኛ መዝሙር እግዚአብሔር ብርሃን ብርሃን ረድኤቱን ሰጥቶ ያድነኛል የሚያስፈራኝ ምንድን ነው የሚለውን እስከ መጨረሻው እየዘመሩ ይወጣሉ። በሚወጡም ጊዜ ወደ በሩ ተሰብስበው በአንድነት ጸልየው እርስ በርሳቸው ሰላምታ ይሰጣጣሉ። የገዳሙ አበምኔትም ይባርካቸዋል። ከዚህም በኋላ እያንዳንዱ ወደ በረሃ ይበተናሉ። አንዱም አንዱ ባልንጀራውን እያየ እንደሆነ እንዳያየው ወደ ሌላ ቦታ ይሄዳል። ቅዱስ ዘሲማስም በየዓመቱ ከሰራቸው ጋራ ወጥቶ በበረሃ ውስጥ ይዘዋወራል፣ የሚጽናናበትን የሚገልጥለት ዘንድ እግዚአብሔርን ይለምነው ነበር። ሲዘዋወርም በበረሃ የምትኖር ግብፃዊት ማርያምን አገኘ። ከእርሷም በልጅነቷ ወራት በእርሷ ላይ እንዴት እንደሆነና በበረሃም የሆነው ኑሮዋን ከመጀመሪያ እስከ መጨረሻ ተረዳ። ከዚህም በኋላ ሁለት በሁለተኛው ዓመት ስጋውንና ደሙን ያመጣላት ዘንድ ፈለገች፣ እንዳለችው አደረገላት። ለዚህም ጻድቅ ብሔረ ብፁዓን ይገባ ዘንድ ተገባው። እርሱም ገድላቸውን ጻፈ፣ ስራቸውንና ጽድቃቸውን ገለጠ። ዘጠና ሦስት የሚሆን መላ ዕድሜው በተፈጸመለት ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዘ ሲማ ሶ በጸለየ ባስተብቋ መጠና ዓመታት አርባ ብሔረ ብፁዓን በወይኦ አምሳ ለማቴ ወስቦአ ኩሎ በህየን እንተነጸረ ወሰማ በውስተ ዓለም ከመይስ ብክወፃ በዚች ዕለት የአስር ወር ሕፃን የሆነ የኤስድሮስ ማኅበር የብሔረ ብፁዓን ጻድቃን በሰማይትነት አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ደወ ብፁዓን ደወ ብፁዓን ዘነጸሮሙ ዘሲ ማሶ ከመሰማ ጽድቅ ኮነ እንበይነ ኢበሉ ስጋ ወእንበይነሲ ኢሰትዩ ወይነ በስምረት አምላክ ክርስቶስ አድምዑ መካነ አባአልቦ ሕማም ወአልቦ ሐዘነ በዚችም ቀን በእስክንድርያ ሊቀ ጳጳሳት በአባ ስኑቲ ውጅ ታላቅ ምልክት ታየ። ይኸውም የከበረች የጌታን ጾም ከመነኮሳት ጋር ይጾም ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ወጣ። ሰሙነ ሕማማትም በሆነ ጊዜ ገዳማቱንና አድባራቱን ሊዘርፉና ሊማርኩ የአረብ እስላሞች ተሰበሰቡ። በቤተ ክርስቲያኒቱ በስተ ምስራቅ ሰዎችን የሚገድሉ ዘንድ ሰይፎቻቸውን መዘው በእጆቻቸውም ይዘው በዓለት ላይ ቆሙ። ኤጲስቆጶሳት እና መነኮሳትም ወደ አባ ስንቲው ተሰብስበው ከአረብ እስላሞች እንዴት እንደሆነ ነግረው ከዚያ ገለል እንዲለመኑት። የከበረ አባ ስንቲውም ጌታችን የደቀ መዛሙርቱ እግራቸውን አጥቦ አዲስ ስርዓት የሰራበት የፋሲካ ፍስሐ በዓል ሳይፈጸም እኔ ከዚህ አልለይም አላቸው። እነሱም እነዚህም እስላሞችም እየደነፉ ጩኸታቸው ተጨመረ። አባስኒቴዩም የወገኖቹን ድንጋጼ ባየ ጊዜ በላዩ የመስቀል ምልክት ያለበት በትሩን ይዞ ከእግዚአብሔር ወገኖች ጋራ ብሞት ይሻለኛል እያለ ወደ እነርሱ ሊወጣ ተነሳ። ጲስቆጶሳቱም እንዳይወጣ ያዙት። እርሱ ግን ልባቸውን በማጽናናት አረጋጋቸውና ወደ አረብ እስላሞች ወጣ እስላሞችም መስቀል ያለበትን በትር በእጁ ይዞ ባዩት ጊዜ ብዙ ሰራዊት እንዳ አሳደዳቸው ሆነ፣ ወደ ኋላቸው ተመልሰው ሸሹ። ከዚያችም ዕለት ወዲህ ወደ ቅዱሳት መካናት አስላሞች አልተመለሱም። ለእግዚአብሔር ምስጋና ይሁን በመስቀሉ ኃይል ሕዝቡን ያዳነ ልዕልና ክብር ገንዘቡ የሆነ ለዘላለሙ አሚን። ሰላም ለዛ ኃይለ ትምህርት ተውህቦ ለሊቀ ጳጳሳት ስኑቲ በሐሙስ ፍስ ድረ ታጽቦ አረባውያን ዘመፁ ጥቁ ቅኑታነ ሰይፍ በገቦ በበትረዲው ትምህርተ መስቀል ዘዘቦ እስከ ባይቲቱ ሰደደ ዋድሃነ ህዝቦ አንድ አምላክ በሚሆን በአቦወል በመንፈስ ቅዱስ ስም ሚያዚያ አስር በዚች ቀን የታላቅ አባት የአባ እብሎ ረድ ቅዱስ ይሳቅ አረፈ። በዚችም እለት ከአባቶች ሊቃነ ጳጳሳት ሰባኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። ዛቅረብ ኩማ ሂሌታ ዘኪርያ የላፈምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሳይ ከግዚኦ

ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሪህ ነው። የጥብሪያዶስ አካባቢ የምትሆን የመግሎተ ሀገር ጌታ ኢየሱስ ሲሄድ የዮናን ልጆች ስምዖንና እንድርያስን በባህሩ ዳርቻ አሳ ሲያሰግሩ አያቸው። ከዚያም አሳ ሳይሆን የምታጠምደው ሰውን ታጠምድ ዘንድ ስምዖን ወደ ኔና ብሎ ጠራው። ስምዖንም ጌታ ኢየሱስ ክርስቶስ ሳያውቀው በስሙ ስለ ጠራው አደነቀ። ጌታ ኢየሱስም የዮና ልጅ ስምዖን ሆይ አንተ ሳታውቀኝ ስምህን ስለ ጠራውህ፣ አታድንቅ ገና ከዚህ የበለጠ ተአምር ታያለህና አለው። እወቅ ከዛሬ ጀምሮ የእኔ ተከታይ በመሆን በደቀ መዛሙርቶቼ ላይ ስልጣን ይኖርሃል አለው። ስምዖንም ሰገደለትና፣ እውነት የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ፣ በእውነት አንተ የአባታችን የአዳም ፈጣሪ ነህ፣ የዓለም ሁሉ መድኃኒት ነህ አለው። ጌታ ኢየሱስም አንተ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ ይህን ምስጢር ሰማያዊ አባቴ እንጂ ስጋዊ ደማዊ ሰው አልገለጠልህምና አለው። በዚህም ጊዜ ስምዖን የሰማያት በሮች ተከፍተው አየ። ከሰማይም እርሱ የሚለውን ስሙት፣ ለእርሱ ታዘዙ፣ ስገዱለትም የሚል ቃል ሰማ። ስምዖንም በግንባሩ ወደቀ። ጌታ ኢየሱስ ግን አነሳውና እጁን ያዘው፣ የወንድሙ የእንድርያስን እጅ ያዘውና ወደ ዮርዳኖስ ወሰደው። ከዚያም በደረሱ ጊዜ ጌታ ስምዖን ሆይ፣ በውሃና በመንፈስ ካልተጠመቅ ደቀ መዝሙሬ ልትሆን አትችልም፣ መንግሥቴንም ልትወርስ አይገባህም አለው። ስምዖንም ጌታዬ በባሪያው ላይ የወደደውን ያደርግ ያደርጋል አለው። ስምዖንም ጌታዬ በባሪያው ላይ የወደደውን ያድርግ አለ። ከዚያም ለዮሐንስ ሰጠውና የእስራኤል ልጆች ወደ ወንዝ ወርደው እንደሚያደርጉት ሁሉ ዮሐንስም ስምዖንና እንድርያስ ወንድሙንም በዮርዳኖስ ውሃ አጠመቃቸው። የመላእክት ማኅበሮችም ከሰማይ ወርደው ከጥምቀቱ በኋላ በክንፋቸው ተቀበሏቸው። በዚያም ስም ስምዖንና እንድርያስ የእግዚአብሔርን ክብር ተመለከቱ። ስምዖንም ከዮርዳኖስ ባሕር በሚወጣበት ጊዜ ከጫማው በስተውስጥ ውስጥ በኩል አለት ድንጋይ ተጣበቀና ልክ እንደ ጫማ ሆነ። ጌታ ኢየሱስም ስምዖን ሆይ እወቅ፣ ከዛሬ ጀምሮ አለት ድንጋይ ትባላለህ። በአንተ ላይ ቤተ ክርስቲያንን እሰራታለሁ፣ የሲኦልም አበጋዞች አይበረቱባትም። ለአንተም የሰማይና የምድር መክፈቻ ሰጠሃለሁ። በምድርም ኀጢአቱን ይቅር ያልክለት ይቀርለታል፣ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናል። እወቅ፣ በእኔ አምሳል ስለ እኔ የሆነ መንጎችን ትጠብቅ ዘንድ ሹሜሃለሁ። በአንተ ቃል ይታዘዙ በአንተም ቃል ሰማይና ምድር ፍሬያችንም ያፈራሉ። ሰማይም ለሰው ልጅ ምሕረትን ያዘንብ ዘንድ ብታዘው ያዘንባል። ወይም እኔ በሶዶምና ገሞራ እንዳዘዝኩት ያለ እሳትና ዲን ያዘንብ ዘንድ ብታዘው ያዘንባል። ምድርም አንተ ይቅርታ ላደረክለት ተድላ ደስታን ታፈራ ዘንድ ብታዛት ትታዘዝሃለች። ወይም አንተን የሚወነጅሉ እኔ በዳታንና በአቤሮን ላይ እንዳደረግኩት ዋጫቸው ብትላት አፏን ከፍታ ትውጣቸዋለች። ፍሬን ታፈራ ዘንድ ብታዛት ታፈራለች። ስምዖን ሆይ፣ ላንተ የአሮንን ክህነት ሰጥቻለሁ። መንፈስ ቅዱስም በላይ ላይ ያድራል። አሕዛብም ሁሉ በአብና በወልድ በመንፈስ ቅዱስ ስም ታጠምቃቸዋለህ። እንግዲህ እኔ ካደረግኩት ይልቅ ብዙ ተአምራት እንድታደርግ ስልጣን ሰጥቻለሁ። ስምዖን ሆይ እወቅ፣ በእውነት የሚጠሩኝን እሰማቸዋለሁ የሚያምኑብኝም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 ንቆ የኦርቶዶክስ ተዋህዶ የንስሐ መርከብ ማህበርተኞችን በቸርነት ጠብቀን። ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን። አስራረ ቤተ ክርስቲያንን አስታክስልን። ቅድስት ተዋህዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ትቀደስ ስምከ ትምጻ መንግስት ከ ወይኩን ፈቃድከ በከም በሰማይ

እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመእስራኤለና ጣዊነ ተማይ ጸነ ብኪ ኦ ተወካፌ ንስሓ ወሰራይ ሃጢአት ኢየሱስ ክርስቶስ ስረይ ሃጢአት እየ ወሃጢአተ ኩሉ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ፣ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን